ሰላም ሰላም ቤተሰብ፣ እንዴት ናችሁ? ሰላም ናችሁ? ወይኔ ጋ ሁሉ ሰላም፣ እግዚአብሔር ይመስገን። ድምጽ ትንሽ እየለቀቀ ነው። አንዲት የአረብ ሀገር እህቴ የጠየቀችኝን ጥያቄ ልመልስ ከመተኛቴ በፊት ብዬን የገባሁት ያ፣ ምንድን ነው ፍቅረኛዬ፣ ብዙ አብረን ያሳለፍን፣ ከሄድኩም በኋላ ብዙ አሳልፈን ምን ብለን ምን ብለን በመሀል ሄዳለች መሰለኝ አረብ ሀገር ቆይታ እንደገና ሄዳ ተመልሳለች። አሁንም አረብ ሀገር ና ቤተሰብ ሁላ አስተዋውቀው ምን ብላም ብላ አሁን አሁን ላይ ሌላ ማግባቱን ትሰማለች ማለት ነው። እና በፊትም ጭምጭምታ ነገር ነበር ጭምጭምታ ነገር ትሰማለች ስትጠይቀው፣ ይክዳል። ኦቪየስሊ ያው አያምንም፣ ሊያምንም አይችልም። መጨረሻ ላይ ያው በዙሪያ ያሉትን ሰዎች በእሱ ምክንያት ትጣላለች። ምትጣላው ምንድን ነው? ያው በቃ ምቀኝነት፣ ቅናት ምናምን ይመስላትና እነሱን ትርቃለች፣ እሱን በማመን ማለት ነው። ቀንተውብን ነው ምናምን ነገር ይላታል። ከዛ በኋላ ሌላ ያገባል ማለት ነው። ሌላ ግብቶ ብሎ ካርጓት ነው። ያው በመሀል ለተወሰነ ቀን እስከተወሰነ ቀን ድረስ ከሰርጉ በፊት እስከ ተወሰነ ቀን ድረስ ብሎክ አላረጋትም። ግን ሰርጉ ሊሆን ትንሽ ቀን ሲቀሩ አካባቢ ብሎክ ያረጋትና ከዛ ሌላ ሰው ነው ይላክላት፣ እንትኑን ፎቶዎቹ ምናምን የእንደዚህ የሰርጉ ፎቶ ሌላ ሰው ይላክላት። ከዛ በኋላ ስልኩን እንዳጠፋ ምናምን። በኋላ ላይ ሰዎች ስትጠይቅ አዎ እኛ እኮ ነግረንሽ ነበረ ምናምን እንደተባለች ነገረችኝ። እና ልረሳው አልቻልኩም፣ እንዴት ነው መርሳት የምችለው ብላ ጠይቃኛለች። ምክንያቱም እዚህ ጋ የታችሁ ከሆነ እኔ ብዙ ጊዜ ያው በትዳርም ቆይቻለሁ፣ በፍቅርም ቆይቻለሁ ጥሩ ኤክስፔሪየንስ አለኝ ስል ስለሰማች ይመስለኛል የጠየቀችኝ ይህን ጥያቄና በመጀመሪያ ኮንግራጁሌሽን ልክ ነሽ። ትክክለኛ ሰው ጋር የመጣሹ፣ ምክንያቱም ያው እንደዚህ አይነት ነገር ሁሌ የምትማሪው ነው። በቂ እውቀት አለኝ የምትይው አይደለም፣ ግን ከአንቺ የተሻለ ኤክስፐሪንስ አለኝ ብዬ ገምታለሁ፣ ምክንያቱም በእድሜ የምበልጥሻለው፣ እድሜሽን እንደነገርሽኝ ከሆነ በኤክስፐሪንስ የምበልጥሻለው እንዳልሹም በፍቅር በትዳር ኤክስፐሪንስ አለኝ ልነግርሽ የምችለው ነገር ይኖረኛል። ያ ምንድን ነው? በምንድን ነው ልትረሹ የምትችሉ? በመተው በመተው ነው። በመተው ልትረሹ ትችያለሽ። አሁን ለምሳሌ አንድ ሰው ጭቃ ውስጥ ሆኖ የሆነ ጭቃ ውስጥ ገብታችሁ እዛ ጋር ልብሳችሁን ያበላሸ ጭቃ እዚህ ጋር ቢኖር ታጥባችሁ፣ እዛው ጭቃ ውስጥ አትቀመጡ። እዚያው ጭቃ ውስጥ አትቆሙ፣ አይደለ? እግራችሁን ጭቃ ቢነካችሁ ታጥባችሁ ወደ ንጹህ ቦታ ነው የምትገቡት፣ እዛው ጋር ሁሉን ነገር አራግፋችሁ አደለም። እንጂ እዛው ጋር ጭቃው ጋር ቆማችሁ ታጥባችሁ መልሳችሁ ጭቃ ውስጥ አትገቡ። እንደሱ ከሆነ ታጥቦ ጭቃ ይባላል። ስለዚህ መልሶ ጭቃ ነው፣ ታጥባችሁ ወደ ጭቃ ነው የምትገቡት። ስለዚህ በመተው በመተው ነው ሰዎች ወደ አንድ ነገር። እገሌን መርሳት አልቻልኩም የሚሉት በምን እንደሆን ታውቃላችሁ? እሱ የጋበዛትን ሙዚቃ እየሰማች እሱ የገዛላትን ማስታወሻ እያደረገች እሱ የሆነ በቃ ብቻ እሱ ያለበትን ነገር እያደረገች ልረሳው ሰው አልቻልኩም የሚሉት አማርኛ አይገባኝም። እንዴት ልትረሺው ትችያለሽ? ሲጀመር እኮ ለሰው ማስታወሻ ብለን የምንሰጠው ያ ሰው እንዲያስታውሰን ነው። ያንን ነገር ሲያገኝ ለምሳሌ፣ አሁን የአንገት ሐብል ገዝቼ ለአንድ ሰው ስሰጥ ማስታወሻ ብዬ፣ ያንን ሐብል ባረገው ቁጥር እኔን ያስታውሰኛል አይደለ? ማስታወሻ ነዋ። በቃ ስለዚህ ያስታውሰኛል። ማስታወሻ ስንሰጥ ለሰው በቃ እንዲያስታውሰን ነው። ስለዚህ እነዛን ነገሮች ከእነዛ ነገሮች ውስጥ መውጣት እሱ ከሰጠሽ ማስታወሻዎች እሱ ከጋበዘሽ ሙዚቃዎች ከሱ ጋር ከምታሳልፍ። አሁን አንቺ ያለሽው አረብ ሀገር ነው። በእርግጥ ወደ ኢትዮጵያ ስትገቢ ነው፣ በእርግጥ ያሳልፋችሁበትን ሬስቶራንት ምናምን ቦታዎች የምታገኘው ኢትዮጵያ ስትሄጂ ነው። አሁን ያለሽበት ቦታ ለመርሳት ምቹ ነው፣ እንደው በጣም ምቹ ነው። ይረዳሻል። በስራሽ ተጠመጂ። ልክ የእሱ ሀሳብ ሲመጣብሽ፣ ይመጣል እኮ ትዝታ፣ ይመጣል እኛ ቁጭ ብለን አሁን ባሊያ ሆነ አብሮኝ ነው ትዝል ይለኝ አይችልም፣ ግን አብሮ አደጎቼ፣ ዘመዶቼ፣ ሰፈሬ ሁሉ ነገር ትዝል ይለኝ ይችላል። በልጅነት የሰማሁት ሙዚቃ የሆነ ነገር ምናምን፣ አሁን ፀሐይ ደመቀችን ስሰማ ያ ወደ ልጅነታችን ይወስደናል። ልክ ልካንችን ሙዚቃ ስሰሚ እሱን ወደሚያስታውስሽ ነገር ምናምን የሚወስድሽን ነገሮች ሁሉ አቁሚ። ሰው ወዶ አይደለም ፎቶ የሚቀደው፣ ሰው ወዶ አይደለም ፎቶ የሚያቃጥለው። ከዛ ሚሞሪ ለመውጣት ነው፣ ከዛ ከዛ ነገር ውስጥ ለመውጣት ማለት ነው። ያንን ነገር በቃ ጭራሽ ለመርሳት ፎቶ ካለ አቃጢ፣ ቅዳጂ፣ አቃጢ። የገዛልሽ ማስታወሻዎች ካሉ ጣይ፣ ጣይ ለሰው ከሰጠሽ ለምትቀርብ ሰው ነው መሰጪው እዛ ሰው ላይ ስታዩ መልሰሽ ማስታወስሽ አይቀርም ጣዩ ምንም አይሰራልሽም የመረጠልሹ ሙዚቃዎች አትስሚ አንዳንድ ሰው ልክ እሱ የመረጠለት ሙዚቃ ይሰማና ያለቅሳል ያለቅሳል ያለቅስና ይህ ሙዚቃ እኮ እንትን ብሎኝ ይሄ ውሸታም ይሄ እንትን ምናምን ምናምን ልትረሺው አትችይም ገብቶሻል ስለዚህ እነዚህን ሁሉ ነገሮች በማድረግ ካረሳሹ እኔን ውሸታም በይ። በቃ ኢግኖር፣ አይምሮሽን ኢግኖር አርጌው እሱን ሲያስብ ስራሽን ስሪ። ስራ ይጠፋም አዳም ቤት። ልክ እሱን የሚያስታውስ ብዙ ነገሮች ይመጣል። ልክ ሲመጣ ወደ ጭንቅላትሽ ቶለበሽ የምትደዋወሉበት ሰዓት ሲደርስ ምናምን ብዙ ትዝታዎች ይመጣሉ። አደለ ለተወሰነ ጊዜ ነው የሰው ልጅ ለሀያ አንድ ቀን ይባላል። ለሀያ አንድ ቀን ሁሉን ነገር እንትንሽ ካደረግሹ፣ በተከታታይ ካደረግሹ ሁሉ ነገር ሰውነትሽ ይለምደዋል የሚባል አባባል አለ። ያቺን ቀን እሱን ለመርሳት ተጠቀሚበት። በቃ ጸሎትሽን፣ ጾምሽን፣ መዝሙርሽን፣ ስራሽን ስራ። የጠፋ ማድራ ቤት እንዳልኩሽ፣ እንደሱ አድርገሽ እንትን በይ ሀቢባ ጋር ምናምን ምናምን እየገባሽም እራስሽን አታስጠጪ። እኔ እንደሱ የሚያደርጉ ሴቶች በጣም ለነሱ ክብር የለኝም፣ አላከብራቸው፣ እንቃቸዋለሁ። እኔ እናኳቸው ደግሞ ምን ያህል ወንዶቹ እንደሚንቋቸው አስቢ። ነገ ጠዋት እዛ ቦታ ላይ ያየሽ ሚዲያ የያዘውን ነገር አይለቅም። ነገ ተነገ ወዲያ ያየሽ ወንድ ውለታ እንደዋለልሽ ነው የሚቆጥረው። አፍቅሮሽ እንኳን ቢያገባሽ፣ አፍቅሮሽ እንኳን ከአንቺ ጋር ቢሆን ነገ ጠዋት ያ አፍላነት ፍቅር ሁሌ አይዘልቅም። መውጣት መውረድ አለ። ፍቅር ይዋዥቃል። ገብቶሻል። ፍቅር አይቀዘቅዘም ምናምን ብሎ ነገር የለም። የሆነ የምትሰለቻችበት የሆነ ገብቶሻል። ስትገቢ በፍቅር ትቆያለሽ። ከዛ በልጅ ታዋዥዋለሽ። ብዙ ብዙ ነገር አለ። ትዳር ጥበብን ይጠይቃል። እነዛን ነገሮች ሲጓደሉ እሱ ነገር መሰደቢያሽ ይሆናል። ስለዚህ የምትሰደብበትን በማህበረሰቡ ማህበረሰቡን ታዩ፣ ህብረተሰቡን ታዩ፣ የኢትዮጵያን ህዝብ ታዩ፣ ግን ነገ ጠዋት በዛ መልሶ ስለሚሰድብሽ እዛ ሚዲያ ላይ የወጣችሁ አትስጣጡ፣ ሴቶች እህቶቼ፣ ከምሬ ነው ምላችሁ፣ ምንም ጥቅም አታገኙም። ለእግዚአብሔር ስጡ፣ ፍርዱን ለእግዚአብሔር ስጡ። እግዚአብሔር ይፈርዳል። እግዚአብሔር የማይገባው እጁን የሚሰበስበው መቼ እንደሆነ ታውቃላችሁ? በራሳችሁ መበቀል ስትፈልጉ እግዚአብሔር እጁን ይሰበስባል። ነገር ግን ለእሱ አሳልፋችሁ ስትሰጡት በቀል ምን አይነት እንደሆነ እንትን ይላል። አንቺ ደግሞ እንኳንም ቀረብኝ ከሱ ጋር ቢሆን ይሄን ደስታ አላገኘውም። እስክቲ ድረስ የሚያስደስትሽን ወንድ ታገኛለሽ። የሚያስደስትሽ፣ የሚንከባከብሽ፣ የሚያከብርሽ፣ የሚያፈቅርሽን ወንድ ታገኛለሽ። ሚዲያ ላይ በመውጣት ግን አይደለም። እዛ ላይ የምታገኘው ሌላ ሁለተኛ ሌላ ልብ ሰባሪ ነው። ስለዚህ እሱን ነገር ትተሽ ወደ ሀሳብሽን ሰብስበሽ እራስሽን ጠብቀሽ በመርሳት በመተው ትረሸዋለሽ ትታይዋለሽ ይሄን አድርገሽ ካልተውሽው እኔን ትወቅሽኛለሽ ከረሳሹ ደግሞ ታመሰግኝኛለሽ በጣም ስለ እርግጠኛ ስለሆንኩ ነው ይሄን የምለው አመሰግናለሁ